ሰላም እንደምን አላችሁ? ውድ ቤተሰቦቻችን እንደምን ሰነበታችሁ? እንደምን ቆያችሁልን? ዛሬም ሰዓታችንን ጠብቀን በዚሁ በብሌን ሐበሻ አዳዲስ ነገሮች ይዘንላችሁ መጥተናል። ዛሬ እንግዲህ እስከ ፍጻሜ መቆየት ብቻ ይጠበቅባቸዋል። ለእናንተ ይሆናል ያልነውን ደግሞ አዘጋጅተንላችኋል ማለት ነው። በቀጥታ ወደ ዛሬዎቹ አልባሳት ማሳየት እናልፋለን። አብራችሁን ቆዩ። አሁንም የማሳያችሁ መካከለኛና ቀጭን ጥበቦች ያሳያችኋሉ። በዚህኛው ፕሮግራም እንደምታዩት ከዚህ ልብስ እንጀምራለን። እንደምታዩት ጥለት አገባቡ በጣም የሚያምር ቆንጆ ልብስ ነው ሻይን ያደርጋል። ጽድት ብሎ የተሸመነ ሽመና ነው። እዚህ ጋር የተቀመጡት ነገሮች ለልብሱ ልብሱ ደግሞ ውበት እንዲኖሩ አድርጎታል። ቆንጆ ልብስ ነው። እንደዚህ ከለር ለምትፈልጉ ቶቻችን ይሆናል። መነኑ ሁለት አይና መነን ነው። እነዚህ አሁን አራቱ አርቦች ሲዞሩ የሚያምር ውበት ያለው ልብስ ነው የሚሆነው። አጋጣሚ ነጠሏ አልመጣም። አዲስ ልብስ ነው። ለእናንተ ይመጥናል የሚሱን ልብሶች ነው የምናቀርብላችሁ። ለደንበኛ ይመጥናል የምንለው አሁን ይሄ በጣም ያደምቃል። ለሰርግ ለክርስትና ቢሆን የሚያምር ልብስ ነው። ይሄ ልብስ አልቆለት አስራ ስምንት ሺህ ብር ነው። ጽድት ያለ ልብስ ነው። ወደሚቀጥለው ልብስ ስንሄድ እንደምታዩት ቆንጆ ልብስ ነው። የሚያምር ነው። እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ፈርጥ ነው። እንደዚህ ስታዩት ፈርጥ ልብስ ነው የሚባለው። የሚዳሰስ ነው። ቴድዬ እንደምታየው እነዚህ ነገሮች ፈርጥ ሆነው አይተከሉ እንጂ እንደተተከለ ነው የሚቆጠረው በሽመና የተሰራ ማለት ነው። በጣም ይሄ ልብስ እጅ የሚይዝ ልብስ ነው። ቆንጆ ነው። ጽድት ብሎ የተሸመነ ልብስ ነው። እነዚህ ነገሮችም ለልብሱ ውበት እንዲኖረው አድርጎታል። እነዚህ ደግሞ መዝጊያቸው ለልብሱ ውበት እንዲኖረው አድርጎታል። ይሄ ልብስ ጽድት ብሎ የተሸመነ ሽመና ነው። ሁለት አይና መነን ነው። እንደዚህ ስድስት ፈርጥ ነው የሚመስለው። ለእጅ የሆነ ይጎረብጣል። ቆንጆ ነው። ይሄ ልብስ አልቆለት ሀያ ሶስት ሺ ብር ነው። ጽድት ያለ ልብስ ነው። ሸማኔ ራሱ ይሄን ልብስ ለመስራት ወርከ ሁለት ሳምንት ይጨርስብኛል ያለ ራሱ። አንድ ሸማኔ የሚሰራው ነጠላው ይሄን ይመስላል። እንደዚህ ደረጃ አለው። ከነጠላው ላይም እንደምታዩት ጽድት ብሎ የተሸመነ ነው። ይሄ ደረጃም ከቀሚሱ ላይ አለ። ይሄ ደረጃ ማለት ነው። አሁን ይሄ ተሰፍቶ ሲዞር ለልብሱ ውበት ይኖረዋል። ይሄ ራሱ ለልብሱ አንድ ውበት ይኖረዋል። ጥበቡ ማለት ነው። ይሄ አለ። ከታች ደግሞ ይሄኛው ሲዞር ከነጠላው ማለት ጽድት ብሎ የተሸመነ ሽመና ነው ቀጣዩን ልብስ እዩት እንደምታዩት አርበ ሰፊ ልብስ ነው በጣም ትልቅ ነው ቴዲ ራሱ ገርሞታል ምንድን ነው እያለ ነበር ከመቀረጹ በፊት ይሄ ልብስ ምንድን ነው እያለ የነበረ አሁን ይሄ አምስት አርብ በሉት በቃ ሰፊ አርብ ነው ትንሽ ውፍረት ላላቸው እንዲሆን ብዬ ነው ያቀረብኩት ይሄን ልብስ መነኑ ጽድት ያለ ሁለት አይና መነን ነው አሁን ይሄ አራቱ አርብ ሲገጥም የሚያምር ልብስ ነው የሚሆነው እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። የተለያየ ከለሮች ነው የተሰራ ልብሱ፣ እንደምታዩት ከተለያየ ክር የተሰራው ጥለት ማለት ነው። ጽድት ትሎ የተሰራ ልብስ ነው። ይህ ልብስ አልቆለት ሀያ ሺ ብር ነው። አሪፍ ልብስ ነው። የሚሰራውም አንድ ሸማኔ ነው። ራሱ ገበያ ላይ ዝም ብሎ የሚገኝ ልብስ አይደለም። በትእዛዝ የሚሰራ ልብስ ነው። ነጠላው ይህን ይመስላል። እንደዚህ ነው ነጠላው። ትልቅ ነጠላ አለው። አሁን ይሄ ዙሪያ ተሰርቶ በወራጅ ብትፈልጉ፣ በፈልጋችሁት መሆን ይችላል። አሁን ይሄን በወራጅ ቢሰራ እንደዚህ ሁለቱን ቀጭን አድርጎ ቢሰራ የሚያምር ውበት ያለው ልብስ ነው የሚሆን። አሁን ለሰርግ ለፈለጋችሁት ፕሮግራም ይሆናል። የማይሰለች ልብስ ነው። ቀጣይ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ነው። ምትት ብሎ የተሰራ ልብስ ነው። እንደምታዩት ከዚህ በዚህኛውም ሳይድ መጠለፍ ይችላል። አንዳንድ ደንበኞቻችን አሁን ይሄኛውን ከለር ከወደዱት በዚህኛው ይሰራል። ይህኛውን ከለር ከወደዱት በዚህኛው ይሰራል። ፈርስ የለውም ፈርስ የለውም። በፈለጉት መሰራት ይችላል። መነኑ ጽድት ያለ መነን ነው። ሁለት አይና መነን ነው። ጽድት ሁሉ የተሸመነ መነን ነው። እንደምታዩት አሪፍ ልብስ ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ልብስ ይወጣዋል። ይሄ ልብስ አልቆለት 16 ሺ ብር ነው። ነጠላው ይሄን ይመስላል። እናንተ በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። እንደዚህ አይነት ለየት ለየት ያሉ ልብሶች ነው ያቀረብኩላችሁ፣ በአሁኑ ቪዲዮ። ቆንጆ ቆንጆ ልብሶች ናቸው። የዛሬ ልዩ ናቸው። ለራሴ ራሱ ልዩ ናቸው። ሳያቸው ራሱ እንዴት እንደሚያስደስቱኝ። እንደዚህ አይነት ልብስ ለምትፈልጉ እህቶቻችን ይሆናል። ይሄ ልብስ አልቆለት 16 ሺህ ብር። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ሶስት ደረጃ ልብስ ነው። ከፈለጋችሁ አንዱ ደረጃ መቀነስ ይቻላል። እንደዚህ መሰራት ይችላል። ኦኬ ካለብዛ ደግሞ እንዳለ መሰራት የሚችል ልብስ ነው። ጽድት ሁለት ሸመና ነው። መነኑ ሁለት አይና መነኑ ነው። በደንብ የሚለበስ ልብስ ነው። ነጠላው ይሄን ይመስላል። እንደምታዩት ሰፊውን የማህል ወሰዱት፣ የማህሉን ፓርት ነው የወሰዱት። ጽድት ሁለት የተሸመነ ነው። የልብስ አልቆለት 12 ሺ ብር ነው። እንደዚህ አይነት ካለር የምትፈልጉቶቻችን ይሆናል። ነጠላው ትልቅ ነው። ነጠላው ይሄን ይመስላል፣ ትልቅ ነው ተሰፍቶ ተቋጭቶ በደንብ የምትለብሱ ልብስ ነው ቆንጆ ልብስ ነው አሁን ይሄን ልብስ በፈለጋችሁት ስታይል ማሰፋት ትችላላችሁ ከወገብ በላይ ያለውን እንደዚህ አይነት ደረጃ ያላቸው ልብሶች በዚህ ሲጠለፍ የበለጠ ያምራል አንገት ላይ ይሄ ይሄ አንገት ላይ ሲሆን ይከብድና ከጥበቡ የበለጠ ጥልፉን ነው የምታይ ያጉልተህ ዋናውን አታየው በዚህ ቢጠለፍ ነው ምን ለደንበኞቻችን ቆንጆ ልብስ ነው ቀጣዩን ልብስ ይዩት እንደምታዩት ሁለቱም የተለያየ ከለር ነው ያላቸው ዲዛይናቸው ግን ተመሳሳይ ነው። ስራቸው አንድ አይነት ነው፣ ከለራቸው ግን ይለያያል። በጣም የሚያምሩ ዲዛይን ናቸው። እነዚህ ልብሶች በሌላ ሲሰሩ ነበር፣ አሁን ግን ለየት ትሎ የተሰሩት፣ ጽድት ትሎ፣ ለየት ትሎ እነዚህ ወርቀ ዘቦች ገብቶበታል፣ ከድሮ ከምታውቁት ልብስ ማለት ነው። ሻይን ያደርጋል ውስጡ ከጥለቱ ጋር ሻይን የሚያደርግ ነገር አለው። ዝም ያለ ነገር ውስጡ ላይ አይታያችሁም እንጂ እነዚህ እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እነዚህ የሚታዩት እንደዚህ የሄዱት፣ እንደ ሰንሰለት የሄዱት ነገሮች ለልብሱ ውበት እንዲኖር አድርጎታል። ይሄ ልብስ ጽድት ብሎ የተሸመነ ነው። ሁለት አይና መነን ነው። ሁለቱም የየራሱ ነጠላ አለው። የዚኛው ነጠላ ይህን ይመስላል። ይህንን ይመስለው በደረጃ ነው የዚኛው ነጠላ። የዚኛውን ነጠላ ደግሞ አሳያችኋለሁ። አሁን ይሄ አልቆለት ዙሪያ ነው። እንደዚህ ዙሪያ ነው። እነዚህ አሁን ሲዞሩ የሚያምር ውበት ያለው ልብስ ይሆናል። ፈልጉ በወራጅ ፈልጉ በዙሪያ ይሰራል። የዚኛው ነጠላ ደግሞ ይሄን ይመስላል። ደረጃ አለው እንደምታዩት። የሚያምሩ ልብሶች ናቸው። እነዚህ ያልቆላቸው 1414 ሽብር ናቸው። ጽድት ብሎ የተሸመነ ሽመና ነው። ፈልጉ በዚኛው ፈልጉ በዚኛው ማሰራት ትችላላችሁ። ቆንጆ ልብስ ነው። ቀጣዩ ልብስ እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ነጭና በቢጫ የተሰራ ነው ጥለቱ እነዚህ ነገሮች ለልብሱ ዲዛይን ጥላት እንዲኖሩ አርጎታል። የሚያምር ልብስ ነው። በጣም ነው የምታምር። እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። መታ ብላ የተሰራች ናት ነጠላዋ። እንደዚህ ነው፣ እንደ ቀሚሱ ነው ሳይዙ የጥለቱ የነጠላው አሁን ይሄ ብትፈልጉ በኦራጅ ፈልጋችሁ በፈልጋችሁ ዲዛይን እናንተ መሰራት የሚችል ልብስ ነው። ልብስ አልቆላት አስራ ሶስት ሺ ብር ናት። መታ ብላይ የተሰራች ልብስ ናት። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። እንደምታዩቸው ጽድት ብሎ የተሸመኑ ሽመና ናቸው። ይሄኛው ሰፋ ባለ፣ ይሄኛው በቀጭን ሁለቱ ተመሳሳይ ነው። ሁለቱ ቀሚስ ነው። ሁለቱም ቀሚስ ነው። ብትፈልጉ በዚህ በቀጭኑ ማሰራት ትችላላችሁ። ብትፈልጉ በሰፊው የሰፊው ነጠላ ይሄ ነው። እንደምታዩት ትክሻ ያርጌዋለሁ። የሚያምር ልብስ ነው። ፈርጥ ነው የሚመስሉት የሚዳሰስ ፈርጥ ነው የሚመስለው። ጽድት ብሎ የተሸመነ ሽመና ነው። ይሄ ልብስ እንደምታዩት በጣም የሚያምር ቴዲ፣ ቆንጆ ልብስ ነው። መንም ጽድት ያለ ልብስ ነው። ይሄ ልብስ አልቆላት 16 ሺህ ብር ነው። ይሄኛው ትልቁ ማለት ነው። እጅ ይይዛል እንደ ፈርጥ ነው የተሰሩት እነዚህ ነገሮች። በጣም የሚያምር ልብስ ነው። ነጠላው ይሄን ይመስላል። የዚኛው ነጭ ነጭ ፈርጥ ነው ያለው። እንደምታዩት እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። ትልቅ ነጠላ አለው የዚኛው ይሄ ነው። ትልቅ ነጠላ ነው። እችኛ ቀጭኗ ደግሞ በዚህ ነው መሰራት የምችለው። ይችም ቀሚስ ናት። ነጠላዋ ምችን አሳይዟ ቀሚሱም ይሄ ነው። ከነጠላው ጋር ተመሳሳይ ነው። ቸውን በወራጅ ብትሰራ በፈልጋችሁ ነገር ብትሰራ ቆንጆ ልብስ ናት። ሁለቱ አማራጭ ያቀረብንላችሁ ቀጭን ለምትፈልጉ ቶቻችን በዚህ ይሰራል። ትንሽ ሰፋ ይበላላችሁ ደግሞ በዚህ መሰራት ይችላል። እችኛዋ ልብስ አልቆላት አስራ አምስት ሺ ብር ናት። ቆንጆ ቆንጆ ልብሶች አቅርቤላችኋለሁ። አሪፍ ልብስ ነው። ቀጣዩን ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ቢጫ ነገር ይበዛዋል ከፈለጋችሁ እቺን አንዷን ደረጃ መቀነስ ይቻላል። አብዛ ግን እንደዚህ እንዳለ በጣም ነው የምታምሩት። እነዚህ ነገሮች ፈርጥ ይመስላሉ። በየቦታው ያሉት ነገሮች ለልብሱ ውበት እንዲኖር አድርጎታል። መነን ሁለት አይና መነን ነው። ሁሌ እንደምንነግራችሁ አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። እቺ ልብስ አልቆላት አስራ ሶስት ሺ ብር ናት። ጽድት ብሎ የተሸመነ ሽመና ነው። እጅ ይዛል። ይሄ ለሸማኔ ፈርጥ ማለት ነው። እጅ የሚይዝ ልብስ ነው። ቆንጆ ልብስ ናት። ፈልጋችሁ ዲዛይን ማሰራት ትችላላችሁ። ነጠላ ይሄን ይመስላል። ፈካ ያለች ከለር ናት። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። እንደምታዩት ሶስት ደረጃ ነው። ሁሉም ዙሪያ ነው። እንደዚህ ሶስት ደረጃ ሶስቱ ቱ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። እንደምታዩት ፈርጥ ነው የሚመስሉት እነዚህ ነገሮች፣ ቁጭ ቁጭ ያሉ ቁጭ ነገሮች አሉት። ቴዲዬ እንደምታዩ የተለያየ ከለር ነው ያለው፣ በቀይ በፈለጉት ከለር አለ። እነዚህ ፈርጥ ሳይተከል እዛው ላይ ፈርጥ ይወጣላቸው ናቸው በሸማኔ ቆንጆ ልብስ ነው። መነኑ ሁለት አይና ነው እንደተለመደው። እንደዚህ ሲታያቸው እራሱ እንዴት እንደሚያምሩ ሲዳሰሱ ማለት ነው። ሁለት አይና መነን ነው በፈለጋችሁ ዲዛይን ይሰራላችኋል እናንተ በመረጣችሁ ደንበኞቻችን። ቆንጆ ልብስ ነው። ነጠላው ይሄን ይመስላል ነጠላው አንዷ ደረጃ ነው የመጣችሁ እዚህ ከነጠላው ላይ ዲዛይን ከለር ለምትፈልጉ ቶቻችን ይሆናል። ይሄ ልብስ አልቆለት አስራ አምስት ሺ ብር ነው። ጽድት ብሎ የተሸመነ ሽመና ነው ቆንጆ ልብስ ናት። ቀጣያ ልብሱ እያት ጽድት ብላ የተሸመነ ሽመና ናት። እንደምታዩት እንደዚህ አይነት ቀጫጭን ጥለት ለምትፈልጉቶቻችን ቶቻችን ይሆናል ብዬ ነው ያመጣሁት። አምስት አርብ ነው። አሁን አምስት አርብ የሚጠይቁ ደንበኞቻችን ስላሉ ትንሽ ወፈር ያሉ ደንበኞቻችን ይሆናል። አርበ ሰፊ ነው። አምስት አርብ ነው። አሁን አምስቱ አርብ ሲዞር ቆንጆ ልብስ ይወጣል። አሁን ይቺ በወራጅ ብትሰራ በጣም የምታምር ልብስ ናት። ነጥለው ይሄን ይመስላል ትልቅ ነጠላ አለው። ሲዘረጋ በጣም ትልቅ ነጠላ ነው። አሳያችኋለሁ እኚህ ነጠላውን ስፋት ይህን ይመስላል። ትልቅ ነው። አሁን ይህ ሲሰፋ ሲቋጭ በደንብ የምትለብሱት ነጠላ ነው። ትልቅ ነው። ች ልብስ አልቆላት አስራ አራት ሺ ብር ናት። ቆንጆ ልብስ ናት። ቀጣ ልብስ ያት ቀጭን ጥለት ናት። እንደዚህ ቀጫጭን ጥለት ለምትፈልጉቶቻችን ይሆናል። ጥድት ብሎ የተሸመነ ሽመና ናት እንደምታዩት። ነጠላውና ቀሚሱ ተመሳሳይ ሳይዝ ጥለት ነው የተሰራ። መነኑ ሁለት አይና መነን ነው ጽድት ብሎ የተሸመነ ሽመና ነው። እንደምታዩት አሁን ይቺ አራት አርባ ስት ዞር ቆንጆ ልብስ ይወጣታል። ቺ ልብስ አልቆላት አስራሁለት ሽ ብር ናት። በወራጅ ብትሰራ አሁን ይቺ በጣም የምታምር ልብስ ናት። እንደዚ አይነት ከለር ለምትፈልጉቶቻችን ጉቶቻችን ይሆናል። ነጠለው ትልቅ ነው፣ ቆንጆ ነው። ቺ ልብስ አልቆላት አስራሁለት ሽ ብር በወራጅ በፈለጋቸው ድዛይ መሰራት ይችላል። ቆንጆ ልብስ ናት። ከነጠላው ጋር ስትታይ ራሱ እንዴት እንደምታምር አሁን ይቺ ተሰርታ ፊኒሽንግ ናት። ምታምር ልብስ ይወጣታል። ቆንጆ ልብስ ናት። ቀጣይ ልብስ እያት፣ እንደምታዩት ቆንጆ ዲዛይን ናት። ነጠላዋ ይችን ትመስላለች። ጽድት ብላ የተሸመነች ሽመና ናት። እንደዚህ አይነት ጥለት ለምትፈልጉ ቶቻችን የምትወል ልብስ ናት። አሪፍ አሪፍ ልብሶች ነው በአሁኑ ቪዲዮ ያቀረብኩላቸው። እንደዚህ አይነት ቀጭን ለምትፈልጉ፣ አሁን ይቺ በወራጅ ብትሰራ ትፈልጋችሁ ዲዛይን መሰራት የምትችል ልብስ ናት። የነጠላውና ና የቀሚሱ ሳይዝ ተመሳሳይ ነው። ነጠላው ነጠላው ጥለቱ ነጠላው ይሄ ነው ያዝኩት ቀሚሱ ይሄኛው ነው ልብስ አልቆላት 14 ሺህ ብር ናት ጽድት ብላይ የተሰራሽ ሽመና ናት ጥላቷ ተወዳጅ ናት በጣም እቺ ራሱ እንደፈርጥ ነው የተሰራሽ ቴዲየ ልብስ ነው እንደ ፈርጥ የተሰራ ልብስ ነው ቆንጆ ልብስ ናት እነዚህ ነገሮች ደግሞ እንደ ፈርጥ ነው የተሰሩት ቁጭ ቁጭ ያሉ ነገሮች ናቸው በከለር የገቡት ቆንጆ ልብስ ነው እቺ ልብስ ይዋት እንደምታት ጽድት ብላይ የተሸመነ ሽመና ናት እሺ አሁን ቀጫጭን ልብሶች ደስ ስለሚሉኝ ነው የገዛዋቸው ከሸማኔ ተፈላጊያቸውም ተፈላጊ ናቸው። አዎ ቀለል ላለ ፕሮግራም በፈለግከው ሰዓት ቢለበሱ እነዚህ እንትን አይሉ አይከብዱም። ፈለግ ፈለከው ፕሮግራም ይሆናሉ። ቆንጆ ናቸው። አሁን ይሄ በወራጅ ይሰራ በፈልጋችሁ ዲዛይ መሰራት ይችላል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖራርጎታል እንደዚህ ፈርጥ ፈርጥ ነገሮች አሉ። ከተለያየ ጥለት የተሰራች ናት ይች ልብስ እንደምትዋት። ኦሬንጅ አለው ነጭ አለው ወርቀዘቡ አለው ነጠላው ይሄ ይመስላል። በእጅ ያስኩት ነው ነጠለው። ይሄ ከታች ያለው ደግሞ ቀሚስ ነው። ተመሳሳይ ጥለት ሳይዝ ነው። ልብስ ቺልብስ አልቆላት 12 ሺህ ብር ናት። ፈልጋችሁ ዲዛይን መሰራት ይችላል። ቆንጆ ልብስ ነው። ቀጣዩ ልብስ ይዩት። ጥድት ብሎ የተሸመነ ሽመና ነው። የሚያምር ከለር ነው፣ ያደምቃል። አሁን ለሰርግ፣ ለፕሮግራም ባፈልጋችሁት መለበስ ይችላል። ቀለል ያለ ዲዛይን ነው። አዎ ነጠለው። ልብሱም ቀለል ያለ ነው። ለፈልጋችሁ ፕሮግራም ይሆናል። አርባ ሰፊ ነው እንደምታዩት። አርባ ሰፊ ነው። መነኑ ሁለት አይና መነን ነው። መታ ብሎ የተሰራ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እንደምታዩት የሆኑ ዲዛይን አለ ውስጥ ላይ በሶስት አይነት ጥለት ነው የተሰራ። እንደምታዩት በጎመኔ ይሄ ደግሞ ወደ በርገንዲ የሆነ ደስ የሚል ከለር ነው። ነጭ ከለር ቆንጆ ልብስ ናት። ች ልብስ አንድ ነው ያለች ከሸማኔው ብዙ ያልተለመደ ነው። ግን አሁን ይሄ በብዛት ብንታዘዝ እናሸምንላቸዋለን።

ልብስ ልብሳሁን አራቷ ስትዞር አራቷ አርብ የሚያምር ልብስ ነው የሚወጣው። ቆንጆ ልብስ ናት። ልብስ አልቆላት አስራ ሶስት ሺህ ብር ነው ነጥለው። ይሄን ይመስላል። ጽድት ወደ የተሸመነ ሽመና ነው። አልቆላት አስራ ሶስት ሺህ ብር አስራ ሶስት ሺህ ብር ናት ው ቀጣ ልብስ ያት ሶስት ደረጃ ልብስ ናት። ከፈልጋችሁ አንዷን ደረጃ መቀነስ ይቻላል። አልብዛ ግን እንደዚህ እንዳለ መሰራት ይችላል። ነጥለው ከየማህለኛውን ፓርትን የተወሰደው በዝቻውን በደረጃዋ ብትጠለፍ የምታምር ልብስ ናት። ጽድት ሁለት ተሸመነ ሽመና ነው። ሁለት አይና ነው። ይህ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚወጣው። እንደምታዩት በጣም የሚያምር ልብስ ነው። ጽድት ያለች ልብስ ናት። ቆንጆ ናት። ዋጋዋ ስንት ነው? እች ልብስ አልቆላት 12 ሺህ ብር ናት። 12 ሺህ ብር ናት። አዎ። ቀጣዩ ልብስ ይዋት። ጽድት ያለች ልብስ ናት። እሺ፣ ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። እንደዚህ አልዛግን እንዳለ መሰራት ይችላል። አራቱ አርብ ሲዞር የሚያምር ልብስ ነው የሚወጣው። ቆንጆ ልብስ ነው። ነጠላውን አሳያቸዋለሁ ችን የወሰዷት የማህለኛዋን የወሰዷት ችን የሰሯት ነጠላው ላይ የሚያምር ልብስ ነው። እች ልብስ አልቆላት አስራ ሁለት ሺህ ብር ናት። ጽድት ብላ የተሸመነ ሽመና ናት። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ጽድት ብሎ የተሸመነ ሽመና ነው። አርበ ሰፊ ነው። እዚህ አይነት መካከለኛ ጠለት ለምትፈልጉ እህቶቻችን ይሆናል። መነኑ መታ ብሎ የተሰራ መነን ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ይሄ ልብስ አልቆላት አስራ ስምንት ሺህ ብር ነው። አንድ ሸማኔ ብቻ ነው የሚሰራው። እንደምታዩት መታ ብሎ የተሰራ ነው። ብዙ ጊዜ ይወስዳል። ራሱ ትንሽን ብትሆን ጊዜ የሚወስድ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። ነጠላው እና የቀሚሱ ሳይዝ ተመሳሳይ ነው። እንደምታዩት በጣም ያምራል። ሄድ አሁን ይሄ በፕሮግራም ላይ በጉሩፕ ምትለብሰው ብቻ ምትለብሰው የሚያደምቅ ልብስ ነው። ቆንጆ ልብስ ነው። ቀጣይ ልብስ ዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ነጠላው እና ቀሚሱ ተመሳሳይ ነው፣ ሳይዙ። እኔ በእጅ ያስኩት ነጠላ ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ጥድት ሁሌ የተሸመነ ሽመና ነው። እሺ መነን ሁለት አይና ነው። ተለያየ ሁለት አይና ናቸው። ሁሉም ሁለት አይና ናቸው። አሁን ሁለት አይና ነው የሚሰራ። ከሁለት አይና እንደውም ወደ ሶስት አይና እየመጣ አንድ፣ አዎ አንድ አይን እየጠፋ ነው። ያው ለልብሱ ጥንካሬ ይኖረዋል፣ ሁለት አይን ሲሆን መታይላ ጥንካሬ ይኖረዋል፣ አይቀደድም ቶሎ ተብሎ ነው። ሸማኔዎች እንደዛ እያደረጉ የሚሰሩ ይሄ ልብስ አልቆለት 18 ሺህ ብር ነው እጅ ይዛል። ይሄ ልብስ ትንሽ ይሁን እንጂ ሸማኔ እጅ ይዛል። እነዚህ ነገሮች ደግሞ ተከትሎ የሚሄዱ ነገሮች ለጥበቡ ውበት እንዲኖር አድርጎታል። ቆንጆ ልብስ ናቸው። ይህና ይሄን የሚሰሩት አንድ ሸማኔ ነው። ቅድም ያሳየዋችሁና ይሄ የአንድ ሸማኔ ናቸው። አሁን አልቆለት ትከሻ ላይ ጣል ይጣል ሲደረግ ነጠላው ውበት ያለው ልብስ ነው የሚሆነው። እንደዚህ መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ነው። ቀጣይ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ቆንጆ ነው። ቺ ልብስ ብዙ ሰው ይወዳታል። ብዙ ጊዜ አብዛኛው ቪዲዮ ማቅረብ አቅርበናት እናውቃለን፣ ግን ሰው ይወዳታል። ስለምትወደድ ነው አሁንም የደገምኳት። ጽድት ላይ የተሸመነ ሽመና ናት። ቺ ልብስ አልቆልናት አስራሮች ሺ ብር ናት። ቆንጆ ልብስ ናት። ትልቅ ነጠላ አለው። እንደምታዩት በጣም ትልቅ ነው። ቴዲያው እንደፈለጉ ተጣፍተው የሚለብሱት ልብስ ነው። ቆንጆ ልብስ ናት። አሁን እቺ በወራጆች የተሰራ በፈለጋችሁት ዲዛይን መሰራት ይችላል፣ እናንተ በመረጣችሁት ቆንጆ ልብስ ናት። ቺ ኦርደር ነው ኦርደር ናት። አጋጣሚ ነጠላው ተቋጭቷል። ይህ ወደ ስፌት ሊገባ ነው፣ ደንበኞቻችንም እንዲዩት ብዬ ነው። ቢጫና ቢጫ ጥለትና ወርቀ ዘቦ ተቀላቅሎ የተሰራ ልብስ ነው። ቆንጆ ልብስ ነው። እሺ አሁን ለደንበኞቻችን ደግሞ በመሀል የሆነ ለየት ያለ ነገር ላሳያችሁ ብዬ ነው። አንዳንዴ በውስጥ መስመር ለምንድን ነው ነጠላ ማታሳዩን የምትሉ ደንበኞቻችን ስላላችሁ አሁን የማሳያችሁ የተወሰነ ነጠላ ነው። ነጠላ መሸጥም ጀምሬያለሁ። አሁን ይሄ ነጠላ ፈርስ የለውም። የጣት ቀለበት ሰዓት አይስብባችሁም። እሱን ታሳቢ አድርጌ ነው ያሰራውላችሁ። ይኸው እስከ እጅ ቢወርድ አሁን ነጠላ ብዙ ጊዜ ፈርስ የሌለው ቢሆን የበለጠ ለባሽ ምቾት ይኖረዋል፣ ስለሚሳብብና እኛ ሴቶች ጌጣጌጥ እንወዳለን። እጃችን ላይ ቀለበት ሰዓት ስለምናረግ፣ ነጠላው ይሄን ይመስላል። ትልቅ ነው። ለቤተ ክርስቲያን መሳሚያ ብዬ ነው እንደዚህ። እናቶች አሁን ቤተ ክርስቲያን ላይ የፈለጋችሁት ፕሮግራም፣ ለሌላም ፕሮግራም ይሆናል። ግን ሸተት ሸተት እያለ ትንሽ ነጠላ ሲሆን ይወርድባቸዋል እና እንደፈለጉ እንዲላበሱት ብዬ ነው ያመጣው። ትልቅ ነው። ይሄ ነጠላ አልቆለት ሁለት ሺህ አምስት መቶ ነው። ያ አዎ። ግልጽ ለማድረግ ብቻውን የሚሸጥ ነው፣ ብቻውን የሚሸጥ ነው። የተለያየ ከለሮችን አሳያቸዋለሁ። ተቋጭቶ ተሰፍቶ፣ ይህም ኳሊቲ ያለው ነጠላ ነው። እስከ አራት ሺህ ነጠላ አለ በነገራችን ላይ ነው። ኦኬ፣ ይህ ጎመኔ እና በነጭ የተሰራ ነው። ቆንጆ ልብስ ነው። ይሄም ነጠላ ነው። ደንበኞቻችን ብለን የተዘጋጀ ነጠላ ነው። ጽድት ያለ ነጠላ ነው። እንደዚህ አይነት ከለር ለምትፈልጉቶቻችን ይሆናል። አሁን ይሄ ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ይህም ተሰፍቶ ተቋሽቶ ሁለት ሺህ አምስት መቶ ነው። ትልቅ ነጠላ ነው። በደንብ ትላብሱታላችሁ። ከዚህ በላይ ሳይዝ ይረዘምልን የምትሉቶቻችን ካለም ይረዝምላችኋል። እንደ ወንድ ነጠላ ማለት ነው። የወንድ ነጠላ አሁን አስር ክንድ ይባላል። ትልቅ ነጠላ ድሮ እናቶቻችን አስር ክንድ ነው የሚሉ እንደሱም ይሰራላችኋል። ቆንጆ ነው። ትልቅ ነጠላ ነው። ቀጣዩን አሳያችኋለሁ። ከዚህ ቀጥሎ ቀጣዩን፣ ይቺ ደግሞ በቀይ የተሰራች ናት። ከዚህ ጋር ተመሳሳይ ናቸው እንደምታዩት፣ ግን የጥለት ልዩነት አለው። እዚህ ጋር በሌላ ከለር ነው፣ እንደ አረንጓዴ ይመስላል። እዚህ ቀይ ነው። በዚህ አይነት ከለር ለምትፈልጉቶቻችን ይሆናል። ይሄ ነጠላ ይሄም ነጠላ አልቆለት፣ ሁለት ሺ አምስት መቶ ነው። እንደዚህ ትልቅ ነው፣ በደንብ ትላበሱታላችሁ። መነኑ ጽድት ያለ መነን ነው፣ ቆንጆ መነን ነው። ትልቅ ነው እንደምታዩት፣ በደንብ የሚላበሱት ነው። ሰፊ ነው። እውነት ነው ቴዲ፣ በደንብ ይላበሱታል። ከዚህ ይርዘም ያለ ደንበኛም ይረዝምለታል። ይሄ ግን በቂ ነው። ይሄ ደግሞ ሌላ ከለር ነው። ሌላኛ ከለር ሆኖ በዚህኛው ሆኖ የተለያየ ሁለት አይነት ከለር ማለት ነው። ይሄና ይሄ ተመሳሳይ ነው። ከዳር እና ከዳር ያለው ተመሳሳይ ነው። የከለር ልዩነት ነው እንጂ ቆንጆ ነው። ይሄም ፈርስ የለውም፣ እንደፈለጉ ይለብሱታል። ሁሉም ፈርስ የለውም። ነጠላ በተለይ ፈርስ ባይኖረው ይመረጣል እንቅስቃሴ ስለሚኖረና ሰዓታችንም አይስበውም፣ ቀለበታችን አይስብም በማለት ነው እንደዚህ የተሰራላችሁ። ይሄ ልብስ በነገራችን ላይ በዚህም በዚህም ይለበሳል፣ በሁለቱም መለበስ የሚችል ልብስ ነው። ምንም አይነት ፈርስ የለውም እዚህ ጋር ይህም ሁለት ሺ አምስት መቶ ነው። ጽድት የተሸመነ ሽመና ነው። አንድ ሽማኔ ናቸው እነዚህ። ነጠላው ትልቅ ነው እንደምታዩት በጣም ትልቅ ነው፣ በደንብ ትላበሱታላችሁ። እቺ ጥቁር ናት፣ የነዚህ አይነት ትሆን እንጂ ጥቁር ነው በጥቁር ከለር ለምትፈልጉቶቻችን ይሆናል። ይህም ፈርስ የለውም፣ ጽድት ብሎ የተሸመነ ሽመና ነው። ምንም ልስልስ ያለ ቆንጆ ነጠላ ነው። ሲዘረጋ ደግሞ ትልቅ ነጠላ ነው። በደንብ ትላበሱት አላችሁ ያው በሁለቱ ከለር መለበስ ይችላል። በዚህ በዚህ መለበስ የሚችል ነው። ለደንበኞቻችን ያቀረብናቸው ነጠላዎች ሁሉም ፈርስ የላቸውም። ሰዓት አይስቡም፣ ቀለበት አይስቡም። በሁለቱ አይነት መለበስ ይችላሉ። በሁለቱ አይነት በዚህም በዚህ መለበስ የሚችል ልብስ ነው። ከዚህ የተለየ ነጠላ ደግሞ አቀርብላችኋለሁ በሌላ ቪዲዮ። ለጊዜው እነዚህ እና ያቀረብኩላችሁ ጽድት ያሉ ናቸው። ፍለጋችሁን ከለር መርጣችሁ ይሄን ይሄን ብትልክልን የምትሉ ደንበኞቻችን ይላክላችኋል። ቆንጆ ልብስ ነው። ይሄ ጎመኔ ነው። ይሄ ጥቁር ነው። ይሄ ሌላ ከለር ነው። ዲዛይኑ አንድ አይነት ይሁን እንጂ የተለያየ ከለር ነው ያላቸው። እንደምታዩት ይሄኛውም ተመሳሳይ ይሁን እንጂ የተለያየ ከለር ነው። ከዚህ ደግሞ ለየት ያለ ነጠላ ይዤ እጠብቃችኋለሁ። ቆንጆ ልብስ ነው። የዛሬውን ቪዲዮ እንግዲህ በለበስኩት ልብስ እንጨርሳለን። እንደምታዩት ቪ ነው። ቪ ሆኖ ወራጅ ነው። ቻይና ልብስ ይባላል። ይሄ ልብስ በተለምዶ ተወዳጅ ነዋል። ይሄ ልብስ በተለያየ ከለር አለው። ቴዲዬ ብዙ ጊዜ እኔ እሰራለሁ። ይሄ ልብስ ቶች ወዱታል። ታገኛለች በተለያየ ከለር። ይኸውን በጎመኔን የተሰራ እንደዚህ በሶስት ደረጃ አልተለመደም። ከታች ብቻ ነው አንኳላ ይሄን ይመስላል። ትፍትፍ ነው። ሶስት ደረጃ አለው እንደምታዩት። ፏ ብሎ የተሰራ ነው። ቆንጆ ነው። ይሄ ላስቲኩ ፍሪ ሳይዝ ነው። ሁሌ እንደምንነግራችሁ ማስፋት ማጥበብ ይቻላል። እንደዚህ ደግሞ አለው። እንደዚህ ገበር አለው። አጨራረሱ አጨራረሱ ፊኒሽንግ አሰራሩ ቆንጆ ነው። ትልቅ ነጠላ አለው። የልብስ አልቆለት 16 ሺህ ብር ነው። ፏ ይላል ያለ ነው። ያደምቃል። ቆንጆ ልብስ ነው። ቪዲዮ ከተመቻችሁ ቀሚሶቻችን ከተመቻችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ሸር አርጋችሁ ደግሞ ለወዳጆቻችሁ ብታደርሷቸው አብራችሁ ትለብሳላችሁ ታጌጣላችሁ ማለት ነው። በነገራችን ላይ ሸር እያደረጋችሁ ነው በሳምንት ስለሚደርሰን ነው ሸር እንጂ ብዙ ሰው ሸር ያደርጋል። ላይክ ከሚደረገው በላይ ሸር ይደረጋል እና እጅግ አርገን እናመሰግናቸዋለን። በዚህ አጋጣሚ መልካም ሳምንት ይሁንላችሁ። ሳምንት እንመለሳለን አዳዲስ ነገሮች ዘንላችሁ ሸር ያገናኛል